እናት ወርቅ ናት ይላሉ፣ በዚህ አልስማማም። የእናት ማርኬት የለም፣ በብር አትገዛም። ፊደላት ተጣምረው ቢፈጥሩም ቃላትን ልብ ወለድን እንጂ አይገልጹም። እናት እኔ ዱንያ ነው ያስደነገጠኝ፣ አንተ ደግሞ መያስ ደነግጠው ለአሂራዊ ውስጥ ሰላም ሰላም፣ እንዴት ናችሁ? ውድ የረሙካን ቸኮሌት ቤተሰቦች፣ አማን ነው እኔ ያለሁላችሁ፣ አልሐምዱላ። እንደት ነው ዛሬ ያው፣ ኢንትሮን ተምፕሌን አይታችሁት እንደመጣችሁ፣ ዛሬ በደማቅ በደማቅ ሰርፕራይዝ ነው የመጣ ነው። ሲትሩ፣ እንዴት ናችሁ? የዚህ ተሳታፊ በመሆኖች ምን ተሰማሽ? የዚህ ሰርፕራይዝ ተሳታፊ በጣም ደስ ብሎኛል። በፕራንኩ ውስጥ በጣም ደስተኛ ነው። ያው ቤተሰቦች ዛሬ ቆንጆ ሰርፕራይዝ ነው። ያው ማግኝ ጀበናዋን ሰብረን ነበር አይታችኋል፣ በዚህ ከቀደም በለቀቀው ቪዲዮ። ዛሬ ደግሞ ሰርፕራይዝ ነው እናደርጋት ሰርፕራይዙ ምንድነው? ጀበና ሰብረን 55 ኢንች ቴሌቪዥን ስማርት ቲቪ እና ቤተሰብ ዛሬ ሰርፕራይዝ እናደርጋታለን። የማሚ ምላሽ ምን ይመስላል? ፊቷ ማየት ጓጉቻለሁ። ባይዘዌ ይሄ ቲቪ ለሷ ብቻ አይደለም ለሲትራም ነው ይሄ ሰርፕራይዝ። ለማሚ ብቻ አይደለም፣ ለእሱ መያም ነው አሻንጉሊት ለፋዘርም ነው፣ የዓለም ዋንጫም ጀምሯል። ያው ማዘር ነው በጣም የምትወደው ቴሌቪዥን ስለሆነ ነው። ያው ቤተሰቦች እቤት የነበረው ቲቪ ምንድነው ሰላሳ ሁለት ኢንች ነው፣ ያው የድሮ ቲቪ ነበር ቤታችን የነበረው ሰላሳ ሁለት ኢንች አወቃችሁታ፣ ስማርት ቲቪ አልነበረም። ያው ከጊዜ ጉዳይ ቀን በቀን ያው ቀስ በቀስ እንሞላዋለን ብለን ነበር፣ ግን እውነቱን ለምናገር ይሄ ነገር ለመግዛት ስል መሐል ቤት ሆኜ ነበር ታውቃላችሁ። ልግዛ አልግዛ ለመሰላችሁ እቤቴም ቲቪ መግዛት ፈልጌ ነበርና ለቤት ልግዛ ወይስ ለማዘር፣ ለቤት ልግዛ ወይስ ለማዘር ብዬ ሁለት ቦታ መሐል ቤት መንታ መንገድ ሆኜ ነበር። ግን በቃ በስተመጨረሻ በቃ ለማዘር አድርግላት ብሎ ሀሳብ መጣልኝና እና መንታ መንገድ ሆኜ ነበር። ቤተሰቦች ለማዘር ልግዛ ወይስ ለኔ ወይስ ለማዘር ወይስ ለኔ እያልኩኝ መንታ መንገድ ሆኜ አንቺ ብታይ እንታረግ ነበር፣ እቤትሽ ቲቪ ሳይኖር ቀርቶ እንዴት ታረጅ ነበር። ያ ቤት ሰዎች እኛ ቤት ቲቪ የለም፣ የቤት የራሴ ቤት ቲቪ የለኝም። ግን ያው መጀመሪያ ለእናቴ ይቀርማል በሚለው ያው እናት ያው ዱዓ አድርጋ እስኪ ቀጣ ኢንሻላህ ሌላ ይመጣል በሚለው ለማዘር ቅድሜ ልግዛላት ብዬ ለማዘር አድርጌላት ነው እንጂ እኔ እኛ ቤት ቲቪ የለም። ያው ዱዓውን ተቀብዬ ደግሞ እኔ ቤት ስልሳ አምስት ኢንች እገዛለሁ። ምን ይገድናል? ኢንሻላህ አሁን ደግሞ ገብተን ለማሚ ሰርፕራይዝ እናርጋት። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቁሱት። 60 ሺህ ሰብስክራይብ እንገባለን። 260 ሺህ ሁላችሁ ሰብስክራይብ ሰብስክራይብ አድርጉ። ወደ ቤት እንግባ። የማየ ምላሽ ምን እንደሚሆን መገመት አልቻልኩም። አልበላ ቤተሰቦቼ አሁን ቤት ውስጥ ነች ያለችው፣ አይ ቲንክ አለች። እኔ እኔ እዚህ ጋር እናስቀምጦና ማነው እሱ እዚህ ጋር እናስቀምጦና ጥራት ቆይ፣ የለች እዛ ጋር እናስቀምጦ እዛ ጋር አይታይማ። ሁላችሁ ቤተሰቦች ከዛ ጋር ስለማይታይ ይሄ እዛ ጋር እናስቀምጡና እሷን ከዛ ጠርቻት ትምጣ። ከዛ ስትመጣ ሰርፕራይዝ እናደርጋት። ገበሽ ይህ ደረጃ ስትመጣ፣ ይኸውላችሁ ቤተሰቦች አሁን ምንድነው የምናደርገው መሰላችሁ? ቲቪውን እዚህ ጋር ለጥፈን አስቀምጠ ከዛ ወደዚህ አይታይም። እማየሆኑ ያላችሁ ቤትን ያለችው እጠራትና ከዛ እዚ መቸም እዚ ጋር ሰርፕራይዝ ናደርጋት እና እዚ ጋር እናፈረደው አማ ቀይ እንዳትነቀብኝ ነው ሰው የሆንኩት ዛሬ እዚ ላይ የደረስኩት።

እናት ወርቅ ናት ይላሉ። በዚህ አልስማማም። የእናት ማርኬት የለም፣ በብር አትገዛም። ፊደላት ተጣምረው ቢፈጥሩም ቃላትን፣ ልብ ወለድን እንጂ አይገልጹም እናት ደርሷል። አማ ያለሽ እንዳ ገልጭ እቺ ስልክ No ማይ ሰርፕራይዝ ትላንትና ጀበና ለሰበርኩት ላንቺ ነው

ዱንያ ያስደነግጣል። ያው እንግዲህ ደነገጥኩ እኮ፣ የዱንያ ነገር እንደዚህ ነው፣ ያስደነግጣል። ያው ደነገጥኩ ሳይሆን እኔ ዱንያ ነው ያስደነገጠኝ። አንተ ደግሞ የማያስደነግጠው ለአሄራዊ ይስጥ፣ አንተ ደግሞ በአሄራዊ ይስጥ። እኔ ደግሞ የዱንያ ነገር ነው፣ ዱንያ ነው፣ ያው ሀብት ስለሆነ ደነገጥኩ። አንተ ደግሞ ማደነግጥበት ነገር ይስጥህ። አሚን አሚን አሚን። ከጓደኞችህም ያረብ ጌታ የምትበላው የምትጠጣው ማይነፍገው አላህ ይስጥህ። እኔም ደግሞ ያው እንግዲህ ምን ብዬ ልመርቅህ? ያረብ ጌታዬ አላህ እሱ ይርዳኝ። ግን ስጦታ መስጠት አይቻልም። የሰጠኸኝ አንተ ያንተ መስጠት አልችልም ለራሴ አይ ነው ሌላ ስጦታ መልሶ ያለኝ በቃኛል። ወላሂ ይቀልድ አይደለም፣ በቁም ነገር አይ መንታ መንገድ አሁን ገዝቼ አሁን በመኪና መንታ መንገድ መግዛት ፈለግኩ ግን ደግሞ ፕሪሚየር ሊግ ጀምሯል። ዓለም ዋንጫ አባዬ በምን ያህል ገባሽ? አባዬም ደስ እንዲለው ቲቪውን መግዛት አለብኝ። ያው እሱም ደስ እንዲላት፣ አንቺም ደስ እንዲልሽ መግዛት አለብኝ። አሁን ብቻዬን ነው ነገር ማንም ቅር አይለውም። ለአንተ ደግሞ

አሜን። በቃ አንተ ሂራም ያ ዱንያ በእጄ ያድገው ያለ ምንም ሳያስቀር ይስጥህ፣ የሚያስደስት ዱንያ ይስጥህ። ያለ ያረቢ እንደው ወላሂ የተቸገረ የምታበላበት፣ የቸጅ ገረ የምታለብስበት፣ የራበው የምታበላበት አላህ ይስጥህ። ከእድሜ ጋራ ከጤና ጋራ አላህ

ሳብስክራይብ አላህ ክብር ይስጣቸው። አክብሮ ነው የሚያደርጉ እኔ ብያቸው ወይ ለምኛቸው አደለ። አላህ የሚያከብር እንጀራ ይስጣቸው፣ ሁሌ እንዳከበሩኝ ነው እና ማይወስድ ዱንያ አላህ ይስጣቸው። ሁሌ እኔ ገዝቻ አይደለም ማረገው ራሳቸው ነው የሚያደርጉት። ስለዚህ አላስገድዳቸውም፣ ራሳቸው ያድርጉ ነው ሰሞኑ ዱአ እየቀረባቸው ይላል ዱአ እንዳይመጣ ውስጥ ከፍቼ ምናምን ንግጠመው ከገጠምነው በኋላ ከፍተነው ዩቱባችን ከፍተን አብረን ያለን ሻማል ስንፈልግ ነገር አለ ማለት ምፈልግ። ያው እነሱ ማላ አይስል ያው እነሱ ባይረዱ አንተም ለዚህ አትበቃም። አላህ የሚበቃ ነገር ከቤተሰባቸው ተሰባቸው ይስጣቸው። አንተም የትልቅ ደረጃ አላህ ያድርስህ። ያው ሰው ማት ንቀበት ሰው ማት ንቀበት ጎረቤት ማት ንቀበት ቤተሰብ ማት ንቀበት አላህ ይወፍቅህ። ያው የአሂራም የአዱንያም በእጅህ አላህ ያርገው። እንደው መሰለኝ ምንም አልቀረም፣ አይቅርበህ። ምንም ነገር አይጉደልበህ። ምንም አላጎደልክብኝም። ያው እንግዲህ እኔ ውስጤን ተሰማኝ። ሁሌ ለእኔ ስለምትል ነው እኔ፣ እንጂ ሌላ ነገር አይደለም። ለራስ ምንም ሳጨብጥ ለእኔ ብቻ ስለምትል ያው ሚክሱኛል። ለአንተ ደግሞ አሁን ደግሞ ያንተ ተራ ነው

ያው አስረ ነዋል ቲቪውን አስረ ነው ገጥመ ነው ያው እንደዚህ ይመስላል። ቆንጆ ነው። አምሮበታል። እንግዲህ ማይደስ ብሎሻል። እኛም አንተማ ትልቅ ነገር አስበህ ነለካ ክስክስ ያቅ

ለማሚማ ማ ያው ዲስካውንት ይኖራል አምብሎ እሱ ነው እንትን ያለው። እሱ ኬት እንደገዛው ለቤተሰቦችም ላሳያቸው በዛው ነው መግዛት ከፈለኩ ስልቁ ተመን እና ቤተሰቦች ኬት እንደገዛው አሁን ላሳያቸው። ፒ ወደ ፒያሳ እንዴ እሺ፣ ቤተሰቦች ቀጥታ ወደ ፒያሳ ኤድን ፒያሳ ኤሊያና ሞል ሄድኩኝ። ከዛ በታማኝነት የሚሸጡት እና ማናቸው ስል አይቦክስ ሂድ ብለውኝ ወደ አይቦክስ ሄድኩኝ። ከዛ እዚህ ጋር እያወራን ነው ስለ መግዛት ስለምፈልገው ዕቃ ምናምን ነገርኩትኝ። እሱ ምሽ ችግር የለውም፣ ሁሉም እቃ አለ። ላስመረጥ አለኝና እስኪ ሁሉን እቃ እንያለኝ። አማን ነው። ሰላም ማሚን፣ ትናንትና ጀበናን ሰብሬ ፕራንክ አረጋት ከፋትና፣ ለምን ሰርፕራይዝ አላረጋትም? ለካሻ ነገር፣ ቲቪ ነገር

ከድሮዎቹ አዳዲስ ብራንድ ይሻላሉ። አሁን የሚመጡት እኮ የድሮዎቹ እኮ በቃ እንትን ነው። ሜንቴናንስም በቂ አክሰሰሪ ምናምን ስላላቸው አሪፍ ምስል ጥራት አላቸው። አሪፍ ቆንጆ። አርባ ሦስቱ እኮ ብዙም አላድግ አለኝ። ይሄ ደግሞ ከእንትኑ ጋር ማች ማድረግ እያገዘሽ ነው

ቀልሶልኛል ለማሚድ ድ አስደርግ ያው ጋይስ፣ በጣም ጸዴ ቤት ነው። ከዚህ በኋላ እመጣለሁ ምናምን ቤተሰቦች፣ በጣም ጸዴ ጸዴ ቃና ያለው እዚህ መታችሁ መግዛት ከፈለጋችሁ ስልክ ቁጥር ከስራ አስቀምጥላችኋለሁ ከፈለጋችሁ ኢንቦክስ መታችሁ ጠይቁኝ እና ቤቱን ደግሞ ዙሪያ ሙሉ ያሳያቸዋለሁ። አድራሻቸው ፒያሳ ኤሊያና አይቦክስ ብላችሁ ብትመጡ ኤሊያና ውስጥ ኤሊያና ጋ ኤሊያና ሞል ውስጥ አይቦክስ ኤሌክትሮኒክስ ብላችሁ መታችሁ ማግኘት ያላችሁ ስለ ቁጥራቸውን ከስር አስቀምጥላችኋለሁ። ሀቢ ከልብ አመሰግናለሁ። የማሚን ሪያክሽን ደግሞ አሳይቼ እልክልሻለሁ። ከልብ አመሰግናለሁ። እሺ አባቴ፣ ሁላችሁን ሰብስክራይብ አድርጉ። እንወዳቸዋለን። ማ ይህን ይመስላል የዛሬ ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ቆንጆ ቆንጆ ቪዲዮ ይዘንላችሁ እንወጣለን።